አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ ውድ የተከበራችሁ የአረበኛ ሚዲያ ቻናል ተከታታዮች፣ እንሻአላ የዛሬው ትፍርታችን የሚሆነው የክፍል 82 የአረበኛ የእጅ ጽሑፍ ንባባችን ይሆናል ማለት ነው። እንሻአላ እንደሚከተለው አነብላችኋለሁ። ቢስሚላህ መ ሲደመርን መን ሲደመር አ መን አ ኑኗን ግልጽ አድርገን እናነባታለን ማለት ነው። እዚህ ጋር እሺ መን አ የእጅ ጽሑፋችን ላይ ስንማር ከኑነ ሳኪና እቺ ኑነ ሳኪና ትባላለች። ከዚህ ኑን ከሆነችዋ ስኩን ከሆነችዋ ኑን ቀጥሎ ስድስት ፊደላቶች አሉ ኑን ግልጽ ተደርጎ እንዲነበብ የሚያደርጉ ማለት ነው። እና ከነዚያ ፊደላቶች ስድስት ፊደላቶች አሉ። ኑን ግልጽ ተደርጎ እንዲነበብ የሚያደርጉ ማለት ነው። እነዚያ ፊደላቶች እነማን ናቸው? ሀምዝ ሀ፣ ሀ፣ አይን፣ ገይን፣ ሀ ስለዚህ ስኩን ከሆነችዋ ኑን በመቀጠል ከነዚህ ፊደላቶች መካከል አንዱ ከመጣ ኑኗን ግልጽ አድርገን እናነበታለን ማለት ነው። ልክ አሁን ምሳሌ እዚህ ጋር እንዳየነው ኑን አለች፣ ሲጋ ስኩን የሆነችዋ ኑን ከእሷ በመቀጠል ሀምዝ መጥቷል ማለት። ስለዚህ ኑኗን ግልጽ አድርገን ነው የምናነበት። መን አ መን አ ምን የመጨረሻ ፊደል ደግሞ ሁለት ሐረካ ሳፕ እናደርገዋለን። ሁሉም ላይ መጨረሻ ላይ ያሉት ፊደላቶች እነዚህ ሁሉም ምን ይደረጋሉ? ሁለት ሐረካ ቀጥል ሳፕ እናደርጋቸዋለን ማለት ነው። እሺ ጦይም በመቀጠል የ ሲደመር እ የ ሲደመር ባ

ዩ እታ ኡ ሲደመር ን ኦን ሲደመር ሳ ኦን ሳ። እዚህ ጋር ደግሞ ኑኗም እናደርጋታለን ድብቅ እናረጋታለን ማለት ነው። ደበቅ አድርገን ነው ምናነባት ማለት ነው። ከዛ ጉና ደግሞ ካፍንጫችን እንደማነፍንፍ አለ አደለ? ካፍንጫችን እናዋጣለን ማለት ነው ሳ ኡንሳ እዚህ ጋር የእጅ ጽሁፋችን ላይ ስንማር አስራ አምስት ፊደላቶች ሱኩን ከሆነችዋ ኑን በመቀጠል ከአስራ አምስቱ ፊደላቶች መካከል አንዱ ከመጣ ኑኗ ምናደርጋታለን ድብቅ አድርገን እናነባታለን ማለት ነው። ስድስቶቹ ፊደላቶች ቅድም ያየናቸው ናቸው ከላይ ያየናቸው ማለት ነው። ሀምስ ሻ ኳ አይን ን ሀ። ሌላ ደግሞ የኢድጋም ፊደላቶች የሚባሉ አሉ። እነሱ ደግሞ ስድስት ናቸው። የርመሉነ ያዟቸው። ስለዚህ ስድስት ፊደላቶች ማለት ነው። በነዚህም ጊዜ ደግሞ ኢድጋም ነው የምናደርገው ማለት ነው። ስኩን የሆነችው አኑን ጭፍልቅ ልቅ አድርገን እናነባታለን ማለት ነው። እና ኢንሻላ ሌላ ደግሞ አንድ ፊደል የኢቅላብ ፊደል ማለት ስኩን የሆነችዋን የሆነችዋኑን ወደሚም ግልብጥ አድርገን የምናነብበት ማለት ነው። ስለዚህ ስኩን ከሆነችዋን ኑን በመቀጠል ባ ፊደል ሲመጣ ኑኗን ወደሚም ገልብጠ እናነባታለን ማለት ነው። ጦይ ያ ኢቅላብ ይባላል ከነዚህ ውጭ ያሉት ደግሞ የማናቸው ሱኩን ከሆነችው አንዱ በመቀጠል ከነዚህ ውጭ ያሉ ፊደላቶች ለምሳሌ እዚህ ጋር እንደምናየው ሳ ማለት ነው። አለ ሳ ድብቅ አድርገን ኑኗ እናነባለን ማለት ነው። ጦይም መ ሲደመርን መን ሲደመር ጃ እዚጋ ምንዛው መን ጃ መንጃ ጅምን ምኑ አንድ ብቅ እናደረጋታለን ማለት ነው። መንጃ እንድ ለማመዳው መንጃ። በመቀጠል አ ሲደመር ው አው ሲደመር ሓ አው ሓ አው ሓ